ስራ እስከ ምክትል እንድሮ ወደዛ መምራት ነበረባቸው አቡነ አብርሃም አቡነ አብርሃም አልፈቀዱልንም። እሳቸው ባለመፍቀዱ በህግ አካላት በቤተክርስቲያኒቱ እንትን እያንዳንዱ የጸደቀው እና እነሱን ሊያስጠይቃቸው የሚችልበትን አጋጣሚ እኛ መክሰስ እና እነሱን ተጠያቂ ማድረግ ምንችልበትን ውድቅ እንዲሆን ሆኗል ማለት ነው። ስለዚህ እሳቸው ፍቃደኛ ባለመሆናቸው በሳቸው ምክንያት ወደዛ ሳይድ ቀርቶ ውድቆ ሆነብናል ማለት ነው። የሊቃውንት ጉባኤ እንትኖች የሊቃውንት አለ ጉባኤ እንትኑም በአምጡ ወደ እኛ የተነሱትን ጽርፈቶች ምላሽ የሚያስፈልጋቸውን ምላሽ እንሰጣለን፣ በህግ የሚጠየቁትንም በህግ እንጠይቃለን ብለውን ነበረ። እንግዲህ ወደዛ ለመሄድ አሁንም አቡነ ብርሃን መፈጠር ነበረባቸው። አቡነ ብርሃን ሊፈዱልን አልቻሉም። ጋርቤጅ ውስጥ ጨምረውታል ማለት ነው። በህግ አካላት ረቆ የጸደቀውንና የቤተክርስቲያኒቱ እንጥሮቹ የያዙትን ውድቅ እንዲሆን አድርገውብናል ማለት ነው ስለዚህ ያለው አማራጭ በህግ እኛ መክሰስ እንዳንችል አቡነ አብርሃም አግደውናል ከልክለውናል እሱን ለምንድን ነው ያደረጉት ደውላችሁ ጠይቋቸው ምናቀው ነገር የለም ነገር ግን መጨረሻ ላይ ጳጳሳት የሐዋርያዊ ቅብብሎች አፖስቶሊክ ሰክሴሽን አቀጣጣያዎች እስከ ዓለም ፍጻሜ መዝለቂያ ሰንሰለቶች ናቸው ቅዱስ አግናጢዎስ እንዳለው ጳጳስ ባለበት ቤተ ክርስቲያን አለች። ጳጳሱ ቆሞሱንና ካህኑን ዲያቆን አንብሮተ እድ ይሾማል። ደግሞም በካህኑ ምስጢራት ይፈጽማል። ሀብተ ወልድና ስመ ክርስትና ይሰጣል። የክርስቶስ ሥጋና ደም ይፈትታል። ጳጳስ በሌለበት ክህነት የለም። ክህነት በሌለበት ደግሞ ቤተ ክርስቲያን የለችም። ይህ ግን የቤተ ክርስቲያን ሕልውና ግለሰብ ላይ እያንጠለጠል ነው ያለ አይደለም፣ በሐዋርያዊው ሥልጣን ላይ እንጂ። በሥልጣነ ክህነት ላይ ቤተ ክርስቲያንና የሚፈጸሙ ሚስጥራት ተተክለዋል። ታዲያ እነዚህ ጳጳሳት ሰው ናቸው። ሰው ደግሞ ይስታል፣ ይሳሳታል። ለዚህ ምሳሌ ከሐዋርያት ወገን ጌታ በአካል ስጋ በምድር የሚመላለስበት ዘመን በመለኮታዊ ሥልጣን ተከተሉኝ ካላቸው መካከል ቅዱስ ጴጥሮስ ተጠቃሽ ነው ቅዱስ ጴጥሮስ ስቶ ነበር ቢስትም ግን ተመልሷል አንተ ጴጥሮስ ነህ በዚች ላይ ቤተ ክርስቲያን እሰናለሁ የገሃነም ድርጆች አያሸንፏትም ማቴዎስ ወንጌል ምዕራፍ 16 ቁጥር 18 የሚለውን መቶ መለኮታዊ ቃል አልታጠፈበትም። በኋላ ዘመን በመጡ ቅዱሳን አባቶች ላይ እንዲሁም ድክመታቸው ታይቷል። ይወድቃሉ፣ ደግሞም ይነሳሉ። ሰው ናቸው። በዚህ ዘመን አባቶች እንደዛው ናቸው። ነገር ግን የሐዋርያትን ጽኑ ሥልጣን የተሸከሙ ናቸውና የተራ ምእመናን አፍ ማላቀቂያ ይሆናሉ ማለት አይደለም። እኛ በእነሱ የምንባረክ በእነርሱ የምንገለገል፣ በክህነታቸው ክርስትናችን የተረጋገጠ ነው። ጳጳሳት የሐዋርያት አስረፍን አሰረፍኖት አስቀጣዮች ናቸው። አባቶቻችንን በድካም ብናገኛቸው እንደ ኖኅ ልጅ እንደ ከነአን የምናሳጣቸው አይደለም። የእነሱ ድክመት ለእኛ የውድቀት ዘመን እንደሆነ እንወቅ። በእነሱ ማዝመኑ እኛ እየወደቅን እንዳለን እንረዳ። የእነሱ ቅድስና ለአገር ለሕዝብ በረከት እንደሆነ እናስተውል። ብናከብራቸው፣ ልንከብር፣ ብንንቃቸው፣ በክብራቸው ብናወርዳቸው እኛ ከበረከተ ክህነ ዝቅ እንደምንል እንገንዘብ። ከእነሱ መካከል ጥፋት የሚገኝበት ይኖራል። ነገር ግን ቀርበን እንጠይቅ፣ ካልሆነ እናስጠይቃለን። ደግሞም እንጸልያለን ጌታ ሆይ፣ አባት አታሳጣን ብለን፣ ደግሞም የቤተ ክርስቲያንን ድም ሰምተን ቤተ ክርስቲያን የወሰነችባቸውን እናስተጋባለን፣ እንጮኻለን። ደግሞም ያለ ጥፋታቸው ስማቸው የሚያጠፉ ፖለቲካና ጎሳ መሳሪያ ተጠቅሞ አባቶችን ሊያጠቃ ያለ ስማቸው ስም ሊሰጥ የሚፈልግ ፖለቲካዊ ቁማር ሊጫወትና ሊያስበላቸው የሚሻ እንዳለ እንረዳለን። አደብ እንላለን። ወደ ዋና ጉዳይ ስገባ ትናንት ብፁዕ አቡነ አብርሃምን በሚመለከት የተሳሳተ መረጃ ቲክቶክ ላይ ሲናገር ነበር። በጣም አሳዝኖናል። ይህ ነገር መታረም አለበት። ለአባቶችና ለቤተ ክርስቲያን የማይገዛ ሊያቢሊቲ ነውና እዛ ላይ ከመድረሳችን በፊት ተስተካከሉ፣ ታረሙ። እውነት ለመናገር አቡነ አብርሃም የቤተ ክርስቲያን ወዳጅ አይደለም፣ ጠላት እንኳን የማይከሳቸው አባት ናቸው። ከሰሞኑ በሙሰኛ የቤተ ክህነት ሰዎች ጋር ግብ ግብ በገጠሙበት በተለይም በአዲስ አበባ ሀገረ ስብከት ወይ አይበሉ ወይ ያስበሉ ተብለው በአማሳኝ ግለሰቦች በተፈረጁበት ሰዓት ከጎናቸው ቆመን አስተዳደራዊ ብልሽቱን ለማረም መንቀሳቀስ ሲገባን ሚዲያ ላይ አፋችንን ልንሳለቅባቸው አይገባም። እኔም ተግባርህን ተመልክቼ ማልኮ ነው የምንስ፣ ካርድ ነው ልትመዝሾ የሻትከው ልልወዳለሁ። እግዚአብሔር አምላክ አባቶቻችን ያብዛልን። እንደ ብፁዕ አባታችን አቡነ አብርሃም አባቶች በዘመናችን ባይኖሩ ብዙ ጉድ በተፈጠረ ነበር። ሰውኛ ስጋት በጣም ብዙ። በዘመናችን በተለይም በዚህ 50 ዓመት ጊዜ ውስጥ ቤተ ክርስቲያን ላይ እንደተቃጣባት አይነት መልከ ብዙ ጥቃት የተቃጣበት ዘመን ያለ ሁሉ አይመስለኝም። ሌላውን ዘንግተን በቅርብ ጊዜ ብናነሳ የሲኖዶስ ጸሐፊ ሊቀጳጳስ ከሀገራቸው የተባረሩት ዘመን ላይ ኮነን ኢትዮጵያ ላይ ያስቡት ጳጳስ ያውም በብሔር ሲኖዶስ ጸሐፊ ውጣ ተብሎ በመጣበት ፕሌን የተመለሰበት ዘመን በእኛው በዚሁ ዘመን እኮ ነው። የዘር አደረጃጀታቸውን ለማጽናት ጠርቀምቀም ብለው ጳጳሳት ሊሿሸሙ የሞከሩበት፣ ቤተ ክርስቲያን በሀገራዊ ጉዳዮች ላይ ሚና አልባ እንድትሆን የተደረገችበት ዘመን እኮ ነው። ተደጋጋሚ መፈንቅለ ፓትሪያርክ የተሞላበት ዘመን ላይ እኮ ነን። ነገር ግን ቤተ ክርስቲያን ላይ በውስጥ ሰዎች የተሞከረባት ጊዜ ላይ ነን። አሁንም እንደዛው ብዙ አባቶቻችን የልጆቻችንን ደም አይፍሰስ ብለው እያለቀሱ ያሉበት ዘመን ላይ ስልካቸው ተጠልፎ መነጋገር የማይችሉበት ደህንነት መንበረ ፓትሪያርክ እየተንጎዳጎደ ጳጳሳቱን የሚሰድብበት ዘመን ላይ ነን። ብዙ መናገር እንችላለን፣ ነገር ግን አስፈላጊ አይደለምና አንተዋለን። ቤተ ክርስቲያን የክርስቶስ አካል ነችና በብዙ መከራ ፈተና እየጠበቃት ትገኛለች። ደግሞም እስከ ዓለም ፍጻሜ ትዘልቃለች። ዲያብሎስ ዝናሩን አራገፈ ቀስቱንም ጨረሰ። ቤተ ክርስቲያንን ግን አልጎዳትም። ቅዱስ ዮሐንስ አፎር ብቻ ግን የብልጽግና አጀንዳ ይዛችሁ አባቶችን ለማሸማቀቅ፣ ለጎሳ ፖለቲካ ለማንበርከክ ተልኮ ይዛችሁ እንዲሁም የሌሎች መጠቀሚያ የሆናችሁ አባቶቻችን ለማስበላት የምትንቀሳቀሱ አደብ ልትገዙ ይገባል። እንደ እህት በደረታችሁ ያለውን አየር አስወጡት፣ ተንፍሱ ብዬ መከርኳችሁ። ተአምር የሰራችሁን አታስመስሉት። በርቱ በርቱ ያልነው እንዳቅማችሁ የምትሞክሩትን ለማበረታታት በርግጥ ለውጥ ታመጣላችሁ ብለን በማመናችን ነው እንጂ በሌላስ አልነበረም። ለዛው ነው ወንድሞች አባቶች ተባብረው አሁን ያላችሁበትን ቦታ እንድትሄዱ የተደረገው። ስለሁሉም ነገር በሚገባ እናውቃለን። ታዲያ ዛሬ ዞራችሁ አባቶቻችን ላይ አፋችሁን ታላቅቁ ዘንድ ፍቃድ አይደለም። ያሳደግኩት እርሻ ነከሰኝ፣ ያነደድኩት እሳት ጠበሰኝ። ጓደኛችን ጰላድዮስ የተፈጸመውን ስህተት እንዲታርም አድርግ። ወንድማችን እፎይም በዚህ ስህተትህን አርም። ቴዶ ዘሩፋኤል ግን ተረጋጋ፣ አፍህ አይፍጠን። ላለሁ ሁሉ ነገር ድለል አይደለም፣ ተረጋጋ። ማርያማዊት ሄኖክ ለሚሳ ይህ በወንድማችን እፎይ በብፁዕ አባታችን አቡነ አብርሃም ላይ የተናገረውን ያልተገባ ንግግር አስመልክቶ እህታችን ማርያማዊት በፌስቡክ ገጿ ላይ ያስቀመጠችው ጽሑፍ ነው። እናንተስ ምን ትላላችሁ? እንዴት ታያላችሁ? ወንድማችን እፎይ እንዲህ ብሎ ነበረ። ብፁዕ አባታችን አቡነ አብርሃም ሙስሊሞችን እንዳንከስ ከለከሉን። ከዛም ጋር ተያይዞ የማይገቡ ቃላቶችን ሲናገር ነበር። የሰማችሁ እናንተ ኦርቶዶክሳውያን ምን ትላላችሁ? ሐሳብ አስተያየታችሁን በኮመንት አስቀምጡለኝ። አባቶችን ማክበር ቤተ ክርስቲያንን ማክበር ነው። ከቤተ ክርስቲያንን ማክበር አባቶችን ማክበር ነው። አባቶችን የማያከብር ሰው ክርስቲያን ሊባል አይችልም። የአባቶችን ገበና ይዞ ወደ ውጭ ወጥቶ ለተሳዳቢ የሚሰጥ ሰው ከመናፍቅ ይለያል ትላላችሁን? ወስባት ለእግዚአብሔር። ይህንን ቻናል ላይክ ሰብስክራይብ